ሰላም ጤና ይስጥልኝ። ውድ የመሠረተ ክርስቶስ ሚዲያ የዩቲዩብ ቻናል ተመልካቾቻችን፣ እንግዲህ መቀባበልና መከባበርን ባህል እናድርጋለን በሚል ርዕስ በየዓመቱ ሰኔ ወር እንደገባ የመጀመሪያ እሁድ ፕሮግራም ይደረጋልና፣ ስለዚህ ፕሮግራም ደግሞ አንዳንድ ጥያቄዎችን እያነሳን ከመሠረተ ክርስቶስ ፕሬዚዳንት ከፓስተር ደሳለኝ አበበ ጋር ቆይታ እናድርጋለን። ሁላችሁም በያላችሁበት መልካም ቆይታ እሺ ፓስተር፣ እናመሰግናለን ፈቃደኛ ሆነው ስለተገኙልን። ራሱትን ቢያስተዋውቁ። አስተዋውቀሻል። አመሰግናለሁ። እንግዲህ ስሜ ደሳለኝ አበበ ይባላል። በመሠረተ ክርስቶስ ቤተክርስቲያን በፕሬዚዳንትነት አገለግላለሁ። ይኸው ነው። እሺ ፓስተር፣ የመሠረተ ክርስቶስ ቀን ለምን በሰኔ ወር ይከበራል? ቀኑ መከበርም ደግሞ የጀመረው መቼ ነው? አዎ እንግዲህ ይሄ የመሠረተ ክርስቶስ ቀን ብለን ለማክበር ጀመርንበት ዋናው መነሻ ታሪካዊ ሂደት አለው። እንግዲህ መጽሐፍ ቅዱስ ላይ በተለየ መንገድ የሚከበሩ እለታት፣ የሚከበሩ ሁነቶች አሉ። እኛም ደግሞ የመጣንባቸው መንገዶች ቀጥ ያሉ አይደሉም። በዚህም በዚያም ልናስታውሳቸው ልንዘክራቸው ለእግዚአብሔር ማክበሪያ ምክንያት አድርገን ልንጠቀማቸው የሚገቡ ነገሮች አሉ። ከዚህ ተነስተን እንግዲህ የዛሬ ስድስት ዓመት አካባቢ የመሠረተ ክርስቶስ ቤተ ክርስቲያን ከየት ወዴት የሚል ትምህርት አዘጋጅተን ለመሪዎች እና ለአገልጋዮች ስናሰለጥን ቤተክርስቲያናችን የመጣችበት መንገድ ለአሁኑ ትውልድ እንግዳ ናቸው በአብዛኛው። ስለዚህ ከሰማይ ዱብ ያለን ህንፃ ይዘን የመጣን አሁን ያማሩ ሁኔታዎችን ይዘን የተገለጥን አይደለም። አባቶቻችን፣ እናቶቻችን ከኛ የቀደሙ ሰዎች ዋጋ ከፍለዋል። ይሄንን ከተጻፈው ታሪክ ባሻገር ዛሬ በህይወት ያሉ ሰዎች ሊነግሩን የሚችሉ ነገሮች ናቸው። መሠረተ ክርስቶስ ቤተክርስቲያን ዛሬ 74 75 ዓመቷ ነው ዛሬ በህይወት ያሉ ሰዎች ያንን ታሪክ ሳይለወጥ፣ ሳይቀየር፣ ሳይበረዝ ለሚቀጥለው ትውልድ ማስተላለፍ የሚችሉበትን መስመር እና ታሪካዊ ነገር ለማዘጋጀት ታስቦ ነው እንግዲህ። ስለዚህ የተጀመረው የዛሬ አምስት ዓመት ስድስት ዓመት አካባቢ ነው። ሰኔ ለምን ሆነ ለሚለው ጥያቄ እንግዲህ ቤተክርስቲያናችን 1943 ሰኔ ወር ላይ ነው። 10 ሰዎች በአንድ ግለሰብ ቤት ተጠምቀው መሠረተ ክርስቶስ ቤተክርስቲያን ተጠነሰሰች የሚባለው። ስለዚህ አንድም ከ1943 ጀምሮ እስከዛሬ ድረስ የመጣንባቸው መንገዶች አስተማሪ ናቸው። የእግዚአብሔርን ትልቅነት የእግዚአብሔር ሉ የስደት አለመጥፋት፣ የመከራ አለመጥፋት አለመገኘት ሳይሆን የእግዚአብሔር ሉዓላዊነት ትልቅ መሆኑን የምንዘክርበት ይሄን ደግሞ ያለፉበት ሰዎች የኖሩት ሰዎች በአፋቸው፣ በቃላቸው፣ በቋንቋቸው ለዘንድሮው ትውልድ የሚነግሩበት አንዳንዱ ህልም ይመስላል። ታስር የነበረ አራት ዓመት ታስር የነበረ ለእምነቴ ተገርፍ የነበረ እንዲህና እንዲሁኝ የነበረ መባል ሲሉ ታሪክ ድራማ ነው እንጂ የሚወስደው እውነት አይመስልም። ነገር ግን ወንጌል ዋጋ የተከፈለበት ነው። ይህችን ቤተክርስቲያን ዋጋ የተከፈለባት ቤተክርስቲያን ነች። እኛ ዛሬ ዋጋ ከፊ ይህን አጥቼ ይህንን ትቼ የምንላቸው ነገሮች ከዚያኛው ጋር ሲነሳ ምንም አይደለም። እንዲያውም መጽሐፍ ቅዱስ ላይ እንደ ሞቶ አድርገን የወሰድነው የዮሐንስ ምዕራፍ አራት ቁጥር 38 ላይ ያለው ለዚህ በዓል ዋነኛ መሰረት ነው። እንዲህ ይላል ያልደከማችሁበትን እንድታጭዱ ላኳችሁ። አድካሚውን ስራ ሌሎች ሰሩ፣ እናንተ ግን የድካማቸውን ፍሬ ሰበሰባችሁ ይላል። እኔ እንደ ግል ብጠይቅኝ የዚች ቤተክርስቲያን አስራ ሶስተኛው ፕሬዚዳንት ነኝ። አስራ ሶስተኛው ፕሬዚዳንት ሲሆን እንደኔ አሁን በዚህ ሰፊ በሆነ ቢሮ በተሻለ መኪና የተሻለ ነገር ላይ የኖረ መሪ አለ ብዬ አላስብም። እኔም የተረከብኳቸው መሪዎች፣ ከእነሱም ቀድሞ የነበሩ መሪዎች። ስለዚህ ይሄ የተገኘው ውጤት እና መልካም ነገር እኔ ያመጣሁት አይደለም፣ በሰው ስራ ውስጥ ገብቼ ነው። ስለዚህ ዛሬ ያለን አገልጋዮችና መሪዎች የትናንቱን አባቶቻችንና እናቶቻችን ገድል ከረሳን የምንሄድበት መንገድ ይጠፋ ነው። የምንሄድበት መንገድ እንዲስተካከልልን የሚቀጥለውን ትውልድ ይሄንን ቁጭትና ዋጋ ከፍሎ ማገልገልን እንደ ባህል አድርጎ እንዲወስድ እኔ እዚህ ላይ ቆሜ የትናንቶቹን ማስታወስ ለነገዎቹ ደግሞ ማሸጋገር እንደ ግዴታ አድርገን የምንወስደው ስለሆነ፣ ስለዚህ እኔ የተዘራውን እንጂ የሰበሰብኩት አልዘራሁትም። ስለዚህ የዘራውን ማመስገን ንፉግ እንዳልባል የዘራውን፣ ያጨደውን፣ የለፋውን ማመስገን ይኖርብኛል። ይሄ ለእኔ ክብር ነው የሚለውን ደስ ይላል በጣም ፓስተር። ታላላቆችን ማክበር ደግሞ ያው ትልቅ እውነት ነው። ሌላው ደግሞ በአምስት ዓመት ስልታዊ ቅዳችን መሰረት መከባበርና መቀባበል ባህል እናደርጋለን ስንል ምን ማለታችን ነው እንግዲህ በስልታዊ ቅዱ አንዱ ያየነው ክፍተት ቅድም እንዳልኩሽ በአባቶችና በወጣቶች መካከል ትልቅ ክፍተት ተፈጥሯል ይሄ ተፈጥሯዊ ነው በነገራችን ላይ ነገር ግን አሁን ፈጣን የሆነ የዓለም ለውጥ ፈጣን የሆነ የባህል ለውጥ ፈጣን የሆነ ለውጥ በሚታይበት በዚህ ዘመን በዚሁ መካከል ትናንትና ትናንትናና በዛሬ መካከል ትልቅ ጋፕ ተፈጥሯል። ስለዚህ ይሄንን ጋፕ የምንደፍነው ነው ቢያንስ ቢያንስ የምናጠባው እንዴት ነው በሚል ተነስተን ነው እንግዲህ መከባበርም መቀባበልም ባህል መሆን አለበት ብለን ያለ ባህል ማለት ፈልገ ነው በቃ እንደዚህ ሊሆን ብለን የምናደርገው ሳይሆን የህይወታችን የዕለት ተዕለት የኑሮ አካል እንዲሆን ማለት ነው እያከበርኩት ነው ሰማችሁ፣ አያችሁ ብለን ሳይሆን አድርገን የምናሳየው እንዲሆን። ስለዚህ ሁለት ቃላቶች ናቸው፤ መከባበር የሚላለ፣ መቀባበል የሚላለ። በአንድ በኩል መከባበር የሚለው የሚሰራው ለአባቶቻችንና እናቶቻችንን ማክበር አለብን። ዛሬ ያለን ወጣቶች እኛ እንግዲህ አንዳንዴ ወጣት እንሆናለን፣ አንዳንዴ አባት እንሆናለን። መካከል ላይ ያለነ እኔና በእኔ እድሜ ያሉ ሰዎች አባቶችም አይደሉም፣ ወጣቶችም አይደሉም። አያያዝ ድልድዮች ነን ብዬ ነው ወስደው። ስለዚህ እኛ ካልተናገር ማን ይናገራል ይሄንን? ምክንያቱም እኛ የዘራ ነው እንዲሰበሰብ፣ የገነባ ነው እየታነጸ እንዲቀጥል። ትናንትና የተሰራውን እኔ አይደለሁም የሰራሁት፤ እኔም ተቀብዬ ነው፣ እናንተም ተቀበሉ ማለት አለብን። ስለዚህ ይሄንን ስናስብ ወደኋላ ሰባ አራት ዓመት ሰባ አምስት ዓመት መሄድ አለብን። ስለዚህ አባቶቻችን እንደኛ የተማሩ ባይሆኑ እንደኛ የተሻለ መኪና ባይነዱ እንደኛ በተሻለ ቢሮ ውስጥ ባይቀመጡ እንደኛ በተሻለ ሁኔታ ተዟዝሮ ማገልገል ባይችሉ የእነሱ ዘር ነን፣ በእነሱ መሰረት ላይ ነው የታነጽ ነው። ስለዚህ የዛሬውን ከፍ አድርገህ ማውራት ከፈለግ ስርህ ያለው እታች ነው። ባልተማሩ ሰዎች የተጀመረ ጫማ ባልታጠቁ ሰዎች የተጀመረ አንጀታቸውን በመቀነት አስረው ገንዘባቸውን ለቤተ ክርስቲያን ለወንጌል በሰጡ እናቶች የተጀመረ አገልግሎት ነው። ትምክህት እነሱ ናቸው። ስለዚህ እነሱን አመስግን፣ እነሱን አድንቅ፣ እነሱን ከፍ አርግ። እነሱን ከፍ አረግን ማለት የረዳቸውን እግዚአብሔርን ከፍ አደርግን ማለት ነው። አባት አለኝ፣ ዋጋ ይከፈለ፣ አምላክ ብቻ አይደለም ሰውም አለ፣ ዋጋ ይከፈለ፣ መንገድ የጠረገልኝ በባዶ እግሩ በእሾህ ተወቅቶ እሾህ እንዳልወጋ መንገድ ያሳየ አባት አለ። አክብረው፣ መጽሐፍ ቅዱሳዊ ነው። እናት አለች፣ አክብራት። የወለደችኝ እናት ብቻ አይደለም ቤተ ክርስቲያኒቷን አምጣ የወለደች እናት አለች፣ ያሳደገች እናት አለች፣ አገልጋዮቹ ከስራት ሸሽተው ደብቃ ያኖረች እናት አለች። ስለዚህ ማክበር ክብራችን ነው፣ ቋንቋ ማድረግ አለብን ነው ዓላማ ስለዚህ በየትኛውም ለበል በየትኛውም ስልጣን አካል እርከን የምናገለግል ሰዎች ታሪካችን ወደኋላ ነው ያለው። ስለዚህ አባትና እናትን ማክበር፣ ታላላቆችን ማክበር ባህል ማድረግ አለብን ነው። ይሄው ደግሞ ተገልብጦ መቀበል ደግሞ አለብን የሚል አለው። እንግዲህ አንዳንድ ጊዜ ልጆች ናቸው አያውቁም፣ ወጣቶች ናቸው። ክርስትና ድሮ ቀረ፣ መዝሙር ድሮ ቀረ፣ አገልግሎት ድሮ ቀረ የሚሉ ደግሞ አባቶች እናቶች አስታውሱ እናንተ ትሞታላችሁ ታረጃላችሁ ተቀበሏቸው አዎን ክርስትና ፀጉር አለማሳደግ ተብሎ የተተረጎመበት ዘመን ሊኖር ይችላል ክርስትና እንዲህና እንዲህ መሆን ነው ተብሎ የተቀመጠ መስፈርት ሊኖር ይችላል እና ዛሬ ወጣቶች የሆኑትን ሆነው ቸርች ሲመጡ ለምን እንደዚህ ታረጋላችሁ? ለምን እንደዚህ ትሆናላችሁ? ከምንለው በላይ እነዚህ ወጣቶች ነገ የቤተ ክርስቲያን መሪም አባትም ሊሆኑ ይችላሉ ብሎ በማሰብ እንዳሉ ሆኖ መቀበል አለባቸው። ከኃጢአት በስተቀር ይህንን ታሪክ ሊነግሯቸው ይገባል። ስለዚህ ክርስትና ድሮም አለ፣ ዛሬም አለ። የክርስትና ዘመን የለም። ክርስትና ሁል ጊዜ አዲስ ነው። ክርስትና ሁል ጊዜ ልዩ የሚያደርገው የክርስቶስ ማዕከል መሆኑ ነው እንጂ በስደት ዘመን ያለው ክርስትና ጥሩ፣ አሁን በነፃነት ደግሞ ያለው ክርስትና በጣም ጥሩ ያልሆነ ወይም ሻሎ የሆነ ክርስትና፣ ክርስቶስን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ስለሚል ክርስቶስን ወደ መምሰል ማደግ ነው እንጂ፣ ጥሩ ስለሆነ ስደት እምጣልን፣ ጥሩ ስለሚያደርግ ስደት አምጣልን ብለን የምንጸልየው አይደለም። ስለዚህ ወጣቶች ከኛ የተሻለ ጥሩ ነገር አላቸው። እኛ በዘመናችን ሞባይል ሳይኖር በእግር ተጉዘን አገልግለን ሊሆን ይችላል። እነሱ ደግሞ ዛሬ ሞባይል ይዘው ብዙ ነገር ማድረግ ይችላሉ። እኛ ማድረግ የማንችላቸውን ሊያነጉ ይችላሉ። ስለዚህ እኛም ስራ ውስጥ ነበርን፣ አባቶችም ስራ ውስጥ ነበሩ፣ እነዚህም ስራ ላይ ናቸው። የሚሰሩበት መሳሪያና ሁኔታ ነው እንጂ የተለየው አገልጋዮች ናቸው። ስለዚህ አባቶች እናቶች፣ ወጣቶች ሴቶችና ወንዶችን ተቀበሏቸው። አያውቁም አትበሏቸው፣ ያውቋሉ። አይችሉም አትበሏቸው፣ ይችላሉ። እና ወጣቶች ደግሞ ግሪክ ባይናገሩ እና እንግሊዝኛ ጣል ጣል አድርገው ባይሰብኩ ሄርሜኔቲክስ የሚባለውን ባያውቁ እነሱ ናቸው ሰብኮ ያሳደጉን፣ እነሱ ናቸው አድካሚውን ስራ የሰሩት። ስለዚህ እናክብራቸው የሚለውን ነው። እነዚህ ሁለት ቃላቶች የሚወክሉት ፓስተር ትልቅ መልዕክት ነው። በጣም ሌላው የመሠረተ ክርስቶስ ቀንን ማክበር ለምን አስፈለገ? አሁን ላይ እንዴት እንዲከበር ደግሞ ከየ አጥቢያው ምን ይጠበቅ? በጣም ጥሩ ነው። እንግዲህ ማክበር ያስፈለገው ይሄንን የክፍተቱን ለመሙላት ነው። ክፍተቱን መሙላት ብቻ ሳይሆን አንዳንድ ጊዜ እንትና እንትና አርጎ ነበረ እንትና ሰብሮ ነበረ እንትና ጥፍቶ ነበረ እንትና አበላሽቶ ነበረ እንትና አርጎ ነበረ የምንላቸው ክፋትን እና በጣም አንዳንድ ጥሩ ያልሆኑ ነገሮች አእምሯቸው ውስጥ ተመልጦ ሊሆን ይችላል። ስለ አንድ ሰው ስለ ትናንትና ስናወራ የሚታየን ጨለማ ሊሆን ይችላል። እሱን ያስወግድልናል። ስንባርክ ስናከብር ተባረክ በአንተ ምክንያት ነው እዚህ የመጣሁት በአንተ ምክንያት ነው እዚህ የደረስኩት በነገራችን ላይ እግዚአብሔር ይባርክ ብሎ አንድ ቦታ ላይ ያስቀመጡን ሰዎች ብቻ ሳይሆኑ፣ አንተ አትረባን ብሎ የገፈኑም ሰዎች ጠቅመውናል። ስናከብር ሁለቱንም ነው የምናከብረው። እንደውም አንዳንድ ጊዜ ችሎታችንንም ስጦታችንም ለይተው አንተ እዚህ ትሻላለህ ካሉን ሰዎች ይልቅ አትሻሉም ሰው ያሉን ሰዎች ናቸው ጉልበታችንን አሟጠን እንድንጠቀም ያደርጉ። ስለዚህ ስንባርክ ያለ ልዩነት በአእምሮአችን ውስጥ ያለውን የኃጢአት ቆሻሻ ለማጽዳትም ይጠቅማል። ይሄ ብቻ ግን አይደለም። ምንም የእኛን ክፋት የእኛን ሐሜት ያልሰሙ ሕፃናት የቤተ ክርስቲያናቸውን ታሪክ እየሰሙ ያድጋሉ። እኔም ታሪክ ሰራለው፣ እኔም ስራ አለኝ፣ ይሄ ቤት የኔም ቤት ነው፣ የአያቶቼ የአባቴ እና የእናቴ ዋጋ በዚህ ቤተ ክርስቲያን ላይ አለ፣ ስለዚህ እኔም ልሳተፍ ብሎ በቁጭ ልነሱ ይችላል። ወጣቶችም ሕፃናት ነው ስለዚህ አንድዮሽ አይደለም ሁለትዮሽ ሶስትዮሽ ትርጉም ያለው ነገር ነው። እንደዚህ ካላደረግን ቀደም እንዳልኩት የትናንትናችንን ካላወቅ የምንሄድበትን መንገድ ስለሚጠፋን እኔ አሁን ሆን ብዬ በተቻለ መጠን ለማድረግ ምጥረው የሚሄድበት መንገድ እንዳይጠፋኝ የመጣሁበትን መንገድ ካላወቅ የሚሄድበት ነገር ስለሚጠፋኝ፣ ስለዚህ ዓላማው ኔጋቲቭ ኢነርጂን ኔጋቲቭ ራዲሽንን ለመቀነስ እና ሰው ፖዚቲቭ እንዲያስብ ወንድም ለእኔ አጋዥ ነው። ብቻዬን አይደለም የመጣሁት አንድ ሰው ረድቶኝ ነው ከበላ አሁን የደረስኩበት ቦታ የደረስኩት አንድ የቤተክርስቲያን አገልጋይ፣ አንድ የቤተክርስቲያን ሽማግሌ፣ አንድ የቤተክርስቲያን አባል ረድቶኝ ነው አግዞኝ ነው እንዲሉ ጭምር ነው። ሁለተኛ ታሪኩ ቀጣይነት እንዲኖሩ ለማድረግ ነው። ሶስተኛው እንዴት እንዲከበር ትፈልጋላችሁ የሚባለው አንደኛ መሠረተ ክርስቶስ ቤተክርስቲያን አንድ ቦታ ብቻ አይደለችም። በብዙ ቦታ አለ፣ ሀገር ውስጥም ከሀገር ውጭም አለች። እንደየ አካባቢው ተጨባጭ ሁኔታ ለምሳሌ አንዳንድ ሰዎች ለአንድ አጥቢያ ቤተክርስቲያን መመስረት ትልቅ አስተዋጽኦ አድርገው ሊሆን ይችላል አስተዋጽኦ አድርገው፣ ግን አሁን በመሠረተ ክርስቶስ ቤተክርስቲያን ውስጥ ላይኖሩ ይችላሉ ወይም ባህ ካርጎም ሊሆን ይችላል ያ ሰውዬ ለዛች አጥቢያ መመስረት ዋጋ ከፍሎ ከሆነ የነሱን ስም እየጠሩ ያደረጉትን መልካም ነገር እያነሱ እግዚአብሔር ይባርካቸው ማለት አለብን። በሌላ በኩል ደግሞ በሽምግልና ያገለገሉ በወንጌላዊነት፣ በፓስተርነት፣ በአስተማሪነት በተለያዩ ጸጋዎች ያገለገሉ በድቁና ያገለገሉ ሰዎች አሉ፣ ተጽዕኖ ያሳረፉ፣ በስማቸው ሚዲያ ላይ የማናቃቸው ነገር ግን ለዛች አጥቢያ ቤተክርስቲያን ትልቅ አስተዋጽኦ ያደረጉ እነሱን ስማቸውን እየዘረዘሩ ልጆች እግዚአብሔር ይባርካችሁ በሏቸው፣ ወጣቶች በሏቸው እና ታሪካቸው ሲነበብ፣ ታሪካቸው ሲነገር ወጣቶች ይሰማሉ። ዛሬ ያልሰሙ ቢመስሉ እየተሯሯጡ የሚጫወቱ ሕጻናት ያልሰሙ ቢመስሉ አእምሯቸው ውስጥ ይቀረጻል፣ ነገ ያስታውሱታል። ስለዚህ አንደኛ ቤተክርስቲያኒቷ ከየት ነው ወዴት የመጣችሁ? አጥቢያ ቤተክርስቲያን ሊሆን ይችላል፣ ክልል ሊሆን ይችላል፣ ቀጠና ሊሆን ይችላል፣ ዋና ቢሮ ሊሆን ይችላል። ከየት ነው ወዴት የመጣችሁ ብለን እያንዳንዳችን ስንናገር የአጥቢያ ቤተክርስቲያናችንን ታሪክ የቤተክርስቲያናችንን ታሪክ ያውቃሉ ማለት ነው። ስለዚህ አሁን በኢትዮጵያ ደረጃም በቤተክርስቲያንም ታሪክን አለማወቅ ነው ብዙ ችግር ያመጣል። እና አንዳንድ ጊዜ በምንፈልገው መንገድ ናሬት እናደርጋለን። ከዛ በኋላ ደግሞ ሲታይ ገዳዳ ሆኖ አንዱን ያገለለ፣ አንዱን ያከበረ ይሆናል። ቤተክርስቲያን ውስጥ አንድም ስራ ያለለው ስራ ያልነበረው ሰው የለም። ሁሉም አስተዋጽኦ አድርጓል። ስለዚህ አንድን ሰው ብቻ አይደለም የምናገረው፣ አንድን ብሔር ብቻ አይደለም የምናገረው፣ ሁሉም አስተዋጽኦ አድርጓል። ስለዚህ የምናከብረው የምናከብርበት ምክንያት በወጣቶችና በአባቶች መካከል የተፈጠረውን ክፍተት ለመሙላት ሁለተኛ፣ ታሪኩ ቀጣይነት ኖሮት ለሚቀጥለውም ትውልድ በጠለቀና በሰፋ መንገድ እንዲነገር ለማድረግ የምናከብረው ደግሞ አጥቢያ ውስጥ ክልል ላይ ቀጠና ላይ ዋና ቢሮ ላይ ለቤተ ክርስቲያን አገልግሎት ለወንጌል መስፋፋት ምክንያት የሆኑ ሰዎችን ዓለማዊም ቢሆኑ ከእምነታቸው ወደ ኋላም ቢመለሱ ውጭ ሀገርም ቢኖሩ በጌታ ዕቅፍም ቢኖሩ ቢሞቱ ማለት ነው ስማቸው ተነስቶ ታሪካቸው ሊዘከር ይገባል። ይሄን ያደረገላቸውን ጌታ ደግሞ የረዳቸውን ጌታ፣ እጃቸውን በእጁ ይዞ በጨለማው ዘንድ በመከራ ያሳለፋቸውን፣ ድልድዩን ገጥሞ ያሻገራቸውን ጌታ በጋራ ለማክበር ዕድል ለማግኘት ነው። ስለዚህ የሰለብሬሽን ቀን ነው ማለት ነው። ሁሌን እንሰብካለን፣ ሁሌ እንዘምራለን። ይሄ ደግሞ መከባበርን እና መቀባበል ባህል ለማድረግ በፌሽታ የምነሳልፍበት ቀን ነው ማለት ነው። ፓስተር፣ ከዚህ ጋር እያይዘው ደግሞ አጥቢያዎች ላይ ይህንን መቀባበልና መከባበርን ሁሌም ባህላቸው አድርገው እንዲቀጥሉ ለአጥቢያዎች ምን ይመክራል? አዎ እንግዲህ ይህንን ዋና ቢሮ መጠበቅ የለባቸውም። ዋና ቢሮ በስርዓት ደረጃ እንደዚህ እንዲከበር ላለፉት ዓመታት በሚመለከተው አስተዳደር መሪዎች ጉባኤ ተወስኖ ፖሊሲ ሆኗል። መመሪያ ሆኗል። ስለዚህ በሚገባቸው መንገድ በዚህ ዓላማ ማዕቀፍ ውስጥ የቤተ ክርስቲያን የአገልግሎት ተጠሪዎች በተለይ ዋና መጋቢዎች የምንላቸው ወይም ሊድ ፓስተሮች የምንላቸው ይሄንን በኃላፊነት ወስደው ተግባራዊ ማድረግ አለባቸው። ስለዚህ ይሄ ኤክስኪዩዝ የለውም ምክንያት መደርደር ምክንያት አይሆንም። ስለዚህ በሚገባቸው መንገድ ይህንን ማዕከል አርገው ይሄን ያደረገላቸውን ጌታ ማዕከል አርገው፣ ጌታ ሲያገለግል ከጌታ ጋር አብሮ ያገለገሉትን ሰዎች ሳይዛነፍ ታሪክ ሳይሻፈፍ ታሪኩን በደንብ አውቀው እንዲያከብሩት። ሁለተኛ የአንዲት አጥቢያ ቤተ ክርስቲያን ታሪክ ተጽፎ ቤተክርስቲያን ውስጥ መቀመጥ አለበት። ስርዓት ባለው ላይ ሆን ይችላል። አሁን ማን መቼ ተጠመቀ፣ እንዴት ተጀመረች፣ መሬቱ እንዴት ተገዛ፣ ቤቱ እንዴት ተሰራ ኳር መቼ የተቋቋመ የመጀመሪያ ሽማግሌዎች እነማን ናቸው? እነዚህ መዝግቦ ማስቀመጥ አለባቸው። አንድ ቀን ትልቅ መጽሐፍ ይወጣል እና በተለያየ መንገድ ሴሌብሬሽን ነው መፈቃቀር፣ መከባበር። እግዚአብሔር ባርክሽ፣ አንድ ነገር አድርገሽልኝ ነበር፣ ጸልይሽልኝ ነበረ፣ እንደዚህ አድርገሽልኝ ነበር። ፈልገን ማለት በሆዳችን አውቀን በቃ እንደምወደው ያውቃል፣ ሳይሆን እወድሃለሁ፣ አድገህልኛል፣ ጎድተህኛል፣ ምናምን። ተው አሁን ይሄ እንትና ደካማ ነበር፣ እንትና ወድቆ ነበር፣ እንትና ሰናክሎ ነበረ፣ እንትና ሰብሮ ነበረ ምለውን ተው። ምንም አያደርግልንም እሱ እሱ እኛን ራሱ ያቆሽሻል። የለም ማለት ብለን መካድ አንችልም። አሉ ችግሮች፣ እንቅፋት የሚሆኑ ሰዎች ሊኖሩ ይችላሉ። መንገዳችን የዘገቡብን፣ ያሳጠሩብን ሊኖሩ ይችላሉ። እንተውና ያደረገልን መልካም ነገር አስበን ና ፈልገን ኢንቴንሽናሊ ስራርክልኝ መልካም ነገር አመሰግናለሁ ማለት አለ። አፍ አውጥተን በሚገባ ቋንቋ አመሰግናሃለሁ ማንችል ከሆነ ደብዳቤ መጻፍ አለ፣ የበል መጻፍ አለብን፣ ተክስት ማድረግ አለብን። ምን ይጎዳናል? ምን ያስከፍለናል? በነገራችን ላይ ስናከብር መከበራችንንም ማሳየት ነው። ወዳለውሁ ብለን ስንል የሆነ ደስታ ይወረናል። ራሳችን አሸነፍን ማለት ነው። ምንፈልገውን ምንወደውን፣ የሚወደንን ሳይሆን በብዙ የጎዳንን ነገር አንድ ደግሞ የጠቀመንን ማመስገን አለብን። እኔ ጎዳን የሚለው ራሱ አይገልጠው። ምክንያቱም ሰላሳ ሦስት ዓመት በሙሉ ጊዜ ሰጥቻ አገልግያለሁ አሁን የደረስኩበት ቦታ ለመድረስ ያጨበጨቡልኝ ሰዎች ብቻ አይደሉም። ቅድም እንዳልኩት አንተ አትጠቅምም፣ አንተ አትችልም፣ አንተ እንደዚህ ነህ ያሉኝ ሰዎች ናቸው አማትቼ እንዲጠቀም ያደረጉኝ። እኔ ማነኝ እግዚአብሔር ብዬ እንድፈልግ ያደርጉኝ እነዚህ ሰዎች ናቸው። ስለዚህ ከገባኝ ሀምብል ነው መሆን ያለብኝ። እነሱ እንዳሉት አልሆንኩም፣ እነሱ ደግሞ በገባቸው ልክ ነው እንጂ፣ እንድጠፋ ብፈልግ ኖሮ ሌላ ነገር ማድረግ ይችሉ ነበር። በገባቸው ልክ ነው የተናገሩት። እግዚአብሔር ደግሞ ያየልኝ ላይ ስደት እንደ እግዚአብሔር ትሁት ነው መሆን ያለብን። እግዚአብሔር ያደረገ ችሎታ አደለም እውቀት አደለም ብለን ማሰብ አለብን። ይሄንን ለምሳሌ ነው ያነሳሁት እንጂ ሁሉም አገልጋይ ሁሉም መሪ የደረሰበት ቦታ ለመድረስ አስተዋጽኦ በአንድም በሌላም ያደረገ አካል አለ። ብቻችንን አልመጣንም። ስለዚህ ማመስገንን መለማመድ አፍ አውጥተን መለማመድ ቢመረንም መለማመድ አለብን ለማለት ነው። በመጨረሻ የሚያስተላልፉት መልክት ከዚህ ፕሮግራም አንፃር? እንግዲህ በአጠቃላይ የመሠረተ ክርስቶስ ቤተክርስቲያን ሲመሰረት የነበሩ ሰዎች አሁን በሕይወት ያሉ ጥቂቶች ናቸው። እኛም እንሞታለን። ይሄ ታሪክ ግን ይቀጥላል። የጀመሩ ሰዎች ቤተክርስቲያን እንደዚህ ሰፍታ በስታ እናያለን ብሎ አላሰቡም። ጌታ መጥቶ ይወስደናል ብሎ ነው ያሰቡት። ነገር ግን ቆየን። ስንቆይ ደግሞ ሰዎች ወደ ጌታ ይመጣሉ፣ ቤተክርስቲያን ትሰፋለች። ስለዚህ አንድ ቀን ከኛ በኋላ የሚመጡ ሰዎች ይህንን ታሪክ መናገራቸው ስለማይቀር መልካም ነገር ለማድረግ እንሽቀዳደም ቀዳደም። በቃ ክፉን ክፉ ይስራው፣ እኛ መልካም ነገር ለማሰብ። በነገራችን ላይ እሳቤ ነው የሚቀድመው ማሰብ ነው የሚቀድመው። መከባበርና መቀባበርን ተግባራዊ ከማድረጋችን በፊት መጀመሪያ አስበን ነው ቤተክርስቲያናችን ከየት ወደየት ነው እየሄደች የሚለውን ነገር ከመስራታችን በፊት አስበን ነው። እሳቤ ነው፣ ማክበርም እሳቤ ነው፣ መቀበልም እሳቤ ነው። ስለዚህ እሳቢያችንን እናጽና እናጽዳ፣ እና መከባበሪያችን ደግሞ ሌሎች ሲያዩ ለመከበርም ለማክበርም ወደኛ ይመጣሉ። ወንጌል ነው ራሱ እውነት ነው ብለን ነው የምንናገረው እና በዚህ ልክ እንግዲህ እስከዛ ድረስ በብዙ ቦታዎች ተደርጓል። በየጊዜው እንግዲህ ስጦታ መስጠት ምናምን ሊያስቸግር ይችላል። ግን ሰለብሬት ማድረግ ሜዳ ላይ ወጥቶ ስለተደረጉ መልካም ነገሮች ፈልገን ማመስገን፣ አንድ ቀን ስብከት ቢቆም፣ አንድ ቀን መዝሙር ቢቆም ሰማይ አይሰነጠቅም፣ እና ይሄ ራሱ ወንጌል ነው ብለን ማሰብ አለብን። ከቤታችን ደግሞ ምግብ ይዘን መተን በጋራ መብላት እንችላለን። መከፋፈል ማለት ድሃውም ይበላዋለን፣ መፍታሙም ይበላ፣ ሁላችንም በጋራ ሆን የምንበላ ትልቅ ፌሽታ ነው የሚሆነው እና እንግዲህ ይሄንን አንድ አይነት ሞዳሊቲ ማስቀመጥ አንችልም። ገጠር አለ፣ ከተማ አለ። ስለዚህ ይሻላል በሚባል ህዝብ ደስ ይለዋል በሚባል እግዚአብሔርም ደስ ይለዋል በሚባል መንገድ ከኃጢአት በመለስ አድርገው እንዲያከብሩ በዚሁ አጋጣሚ መልእክትን ማስተላለፍ እፈልጋለሁ። እንግዲህ በተሻለ መንገድ በሚቀጥለው አመት በሀገር አቀፍ ደረጃ የምናከብርበትን ሁኔታ እያመቻቸን ነው። እግዚአብሔር ይባርክልኝ። አሜን። ፓስተር እግዚአብሔር ይባርክዎት። ቴንክዩ በጣም ያው መልካም አሳቦትን ስላጋሩ እዚህም ስለተገኙ እናመሰግናለን። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናድርጋለን። እንግዲህ ለሚመጣው ትውልድ አሁንም ላለው ታሪክን ማስተላለፍ ትልቅ ነገር ነው እና ከማወቅም አንጻር ትልቅ ነገር ነው። እንድንከባበር በመቀባበል ደግሞ አገልግሎታችን እንድናስቀጥል እግዚአብሔር ይህንን ይፈልጋልና ይህም ፕሮግራም ሰኔ እንደገባ የመጀመሪያ እሁድ ላይ ስናከብር በዚህ መልኩ እንዲሆን እንግዲህ መልእክታችን እናስተላልፋለን። ሁላችሁም በያላችሁበት መልካም ቆይታ ከፕሮግራሙ ጋር። ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጊያለሁ። መልካም ጊዜ